አትርሱ ዛሬ በጣም አስገራሚ ወሬጅ ይላችሁ የመጡት ሰው እንዴት እናቱ ስትሞት ደስ ይሏል አንድ የታች እናቴ ስትሞት በጣም ነው ደስ ያለኝ እያለችን ነው አይተናት እንመለስ እናቴ በፊት ለፊቴ ነው የሞተችው ለኔ ደስታ ነገር አለ አይደል ነፃነት የሆነ ነገር ስሜት ነው የተሰማኝ ማለት ነው እናቴን በጣም ነበር መፈራት ምክንያት በውስጧ ያለው መንፈስ እኔን ያይኝ ነበረ ፍቅር የሚባል ነገር አላውቅም። ስዊድን ሀገር ጥንቁልና በጣም የተስፋፋ ነው። የምወዱ አጎቴ ስዊድን ሲሞ በሱ ምክንያት ከሙታን ጋር መነጋገር ቀላል ሆነልኝ ማለት ነው። እንዲህ ተኛና መላእክቶች እጠራለሁ ማለት ነው። አንደኛው አርኬኒል ማይክል፣ አርኬኒል ራፋኤል፣ አርኬኒል ጋብሪኤል። በካርድ ነው የምንጠነቁለው በካርድ እያደረግኩኝ አጎቴን አነጋግሯለሁ። አጎቴን እጠይቀዋለሁ ከሞትን በኋላ እንዴት ነው እና ይመልስልኛል ምናምን። ኤነርጂ ሂል የሚባለው ኤነርጂ ሂል የሚባለው ከእጅ የሆነ ኤነርጂ ፍሎ የሚወጣ ነገር አለና በዛ የታመሙት ጋር እጅህን በምትጭንበት ጊዜ እንዲፈወሱ ማለት ነው። እንዲሳረገው እጅን የሆነ የሚከብድ ነገር አለ ማለት ነው። ጓደኞቼ ምናምን ሁሉ በቃ ሁሉ ጠፋ ከኔ እና ባዶ ሆንኩኝ። ከእህቶቼ ጋርም ተጣልቻለሁኝ፣ አልነጋገርም። በኋላ ብቻዬን ቀረሁ። ሰላም እግዚአብሔር፣ እኔ ልጅህ ነኝ አልኩት እና ይቅር በለኝ አልኩት። ይቅር በለኝ ኃጢአት ሰርቻለሁ ያለሁት እንደዛ እያዋራው ሰማይን አይ ነበረ። እንደዛ በማይበት ጊዜ ደመና እንደ ቅርጽ ሆነ ማለት ነው። ቅርጽ ሆነና እንደዚህ እጁን ዘርግቶ እንዲቆመ ማለት ነው። ቁጭ ብዬ እያለ ላይ በቃ እንደዚህ ተኝቷን የሚባንን ነገር አለ። ያ ፍቅር እንዲ አነቃኝ ማለት ነው። እና ተነሳሁኝ። ና ለመጀመሪያ ጊዜ እግዚአብሔር የታለን ያልኩት። ሀገር ቤተሰቦች፣ ልቦናን እግዚአብሔር እንኳን መለስላት። ግን ምን አይነት ነገር ነው የምንሰማው ቤተሰቦች ሰው በዚህን ያክል ደረጃ ጨካኝ ነበር? ሰው እንዴት እናቱ ስትሞት ደስታን ይሰማል? እንደዚህ አይነት መንፈስ ያደረባቸው ሰዎች በጣም በዝተዋልና መጸለያችንን፣ መጾማችንን፣ መስገዳችንን አናቆም። ለዚህ ነው ጾም ሲገባ ሁላችንም እንጸልይ፣ እንስገድ፣ እንጾም የሚባለው እና ፈጣሪ ይታረቀን። ግን የሰማነው ነገር በጣም አስደንጋጭና አስጠቃጭ የሆነ ነገር ነው። ምክንያቱም ብዙ ሰዎች ውጭ ሀገር ለመሄድ እንጓጓለን። ግን በውጭ ሀገር ደረጃ የሚሰማው ነገር ምንድን ነው? ይኸው እንደሰማችሁት ነው። የተለያየ አይነት መንፈስ ይገባባቸዋል። ከሃይማኖት ይርቃሉ። ጭራሽ በላ በላ ደግሞ አስቡት። የእናቷ መንፈስ ማለት ማናትዮ በጣም አማኝ ነበሩ ማለት ነው። ከዛ መንፈስ ጋር ስትጋጭ ነበር ማ ልጅቷ። በጣም አስደንጋጭ ሆኖ ነገር ነው የሰማነው። ለማንኛውም እስኪ ትንሽ አስደንጋጭ ነገር ስለሰማን ወደ ቀለ ደግሞ እሺ፣ ማስታወቂያ ቨርሰስ ሪያሊቲ አይተን ነው መለስ ረፈድ አይደል

ለነሱ አይደል የሚለው። ለእናንተ ናት። ብዙ ጊዜ ሰበከ ውጭ ሀገር የሚሆን የሆነ ቦታ ላይ ወይ ደግሞ የሀብታም ምግብ ምናምን ነገር ቦታ ላይ ገባን ወጣን ሲሉን ስናይ የምር ነው ግን ማስታወቂያ ነው ወይ ፊልም ነው? በጣም መቃላ በጣም ደስ ወጣቶች አሉ

አደባባይ ላይ ወተሻለታሽን ያቺን ብቻ ከሌለሽ ለርብሽ ቢሆን ሆደ ሲሳሳታል፣ ሰውቆ ሲያይሽ። ወጣቶችም ይማሩበት፣ ባለትዳሮች ይኑሩበት። ከፈለግሽው ቤት ሻርጊው፣ አደባባይ ላይ አታስቺው። የኛ ሃሳብ ነው የነገርንሽ፣ ይቅርታ ግን ካስደፈርንሽ። ትክክል? ትይህ ቤተሰቦች፣ ቀላል በሙድ ነገሯት፣ በሙድ እየነገሯት ብቻ። ለማንኛውም ሽንሽንሽን አርኪጅ ፎንሽን አርኪኛሯት፣ ትልቅ መልዕክት ያስተላለፉልን፣ ሀገርሽን ልብስ አድርጊ፣ እነዚህ መንገድ ላይ አትገላለጪ ነራት። ግን ለማንኛውም በሙድ እያደረጉ የሚናገሯት ነገር በጣም ደስ ትላለች። ለማንኛውም ወደ ኔክስት ቪዲዮ። እሺ ፋሚሊዎች፣ እዚህ ጋር ደግሞ እናቴ ጥፋት ስታጠፋና እኔ ጥፋ ሳጠፋ ቤት ውስጥ የሚፈጠረው ነገር ምን ይመስላል አይነት ነመለስ። እቺ ነገር እኛ ቤት ብቻ ነበር መስል ለካ ሁላችንም ቤት አለች። ሁል ጊዜ እናቶቻችን እቃ ከሰበሩ ጦሴን ነው። ለእኛ ግን ጊዜ ሲሆን ምንድነው አያትም ነው። ለማንኛውም ይሄን ቪዲዮ መተው ሰዎች እናታችሁ ሺህ ዓመት ትኖርላችሁ። ምክንያቱም ሁሉም ነገር ደስ ይለው እናት ስትኖር ነውና፣ በዚህ በነዚህ ነቀለም እንስቆም ስለታችን እንመጣለን። እናታችንን ነው እናታችን በህይወት ስትኖርል ነውና፣ ለእናታችሁ ሺ ዓመት ተመኘሁላችሁ። ወደ ኔክስት ቪዲዮ። ይሄ ቲክቶክ ነው አይደል? እንዴት ይትኮራችሁና፣ አራ ሰላም ቤና። አይ የኔ አባት በጣም ነው ማደንቀሽ። በናገራችን ላይ ቲንክ ዩ ዩ አባት ይተካ ይተካ በያ

እስከ ዓርብ ደግሞ ታኩር የዛሬ ዶክተር ወይ ተማሪ። አሁን ደግሞ ወደ ታኩር ቪዲዮ ለበሰዎች አቤት፣ አንቺ ይማማ ምንድን ነው? የክርስትናው አረክ የማን ነው? የደመቁ ነው ነው ደመቁ ያ አህ በቅድሚያ የማክበር ሰላምታችንን እያቀረብን የልጃችን ያሬድና የቅዱሴ መንታ ልጆቼ ክርስትና እሁድ ከቀኑ ስድስት ሰዓት ስለሆነ ከባለቤቱ ጋር ተገኝተው የደስታችን ተካፋይ ተጋብዘው ነው ባክብሮት ጠርተናል። አሁን ባለ እንደሌለኝ እያወቀች ከባለ ቤቷ ጋር ምትለኝ አንቺ፣ ገና ሳታገቢ እኔ ከዋላሽ ተወልጄ አግብቼ መንታ ልጆች ወለድኩ ብለሽ ማሸሞርሽ ነው እንጂ ጠፍተሽኝ። አንቺ ለራሳቸው አስበው በጠሯቸው። ያው ብዙ ጊዜ እናቶች ነገር የሚያስቡት በአንድ መንገድ አይደለም፣ በሁለትም በሶስት መንገድ ና መቻል ነው ግን በቃ አሽሙር ከሆነ በጣም ያህል እዚህ ጋር ደግሞ ቶሚ ቦቢና ማለት ነው። አበቃ ያበደ የሚገርም እኮ ላፕቶፕ አድርገው የሰሩት ቪዲዮ አለ አይተን፣ ማለት ሰላም ያለው ቀን ማለት ነው። ነሚ ወይኔ፣ በጣም ይፈልጉኝ መሰለ። ሴት ናት እኮ መውለድ ተችል ነበር። ሴት ናት። እሺ በቃ ኧረ ችግር የለውም በቃ። በዛ ላይ እኮ እርጉዝ ነች። እርጉዝ የታለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው ምትለኝ? በቃ የልጇን ምን አማራጫለኝ? ምን ብቻ በአልትራሳውንድ ቀጣይ የምትወልደው ሴት እንደሆነች፣ የእሷን ምድል የዘር ማንዘሩ አለ። ከፍል ነው ምን ይታወቃል? የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ትችላለች። የእሷን ምድል ምንድን ነው ያስከፍልህ? ነው በቃ እከፍልሃለሁ። ምንድን ነው አፈር የበላቀን? አፈር የበላቀን ወይ ገደ ወይ የገደልኩት እም አበቃል ይህም መቻቸው መጀመሪያ እንደነገርኳችሁ ወይን አበቃል። በጣም የተለየ ክሬቲቭ የሆነ ሰዎች ናቸው እና የሚሰሩት ነገር ምንም ጥያቄ የለውም፣ ግን ያበደ ነገር ነው ቁልቃለሁ። ለማንኛውም

ታዳጊዎች ናቸው። ድምጻቸው ግን ኦ ማይ ጋድ! ወደፊት ዳዊት ጽጌኝ ቴዲ አፍሮን ይተካሉ ተብሎ የሚታሰቡ ታዳጊዎች ናቸው። ይሄ ነው የሚያልኩት እኔ እንጂ ማንንም አይደለም። ይሄ የኔ አባባል ነው። ግን እስኪ እንስማ። ለማንኛውም ነው ያስታውቃል፣ ሰው የዋለበትን ዋዋ ምን ብያችሁ ነበረ? ድምጻቸው ደስ ይላል። ለማንኛውም ፈጣሪ እውቀታቸውን ይገልጽላቸው። ትምህርታቸውን ተምረው ሲጨርሱ ደግሞ ወደ ሙዚቃው ገቡና የኢትዮጵያ አንድ ሙዚቃ አንድ እርምጃ ካራመሩልን ያው

አርገው ቀለ አስጨፍራናለች። ለማንኛውም የዋንትያ ለውጥ በየጊዜው እንደኔ የሚገርማችሁ ብቻ ለውጥ በጣም ደስ ይላል እኮ ሰው እኮ ሲለወጥ እኮ በጣም ደስ ይላል። ትንሽ ኢትዮጵያ ውስጥ ሰው ሲለወጥ አቃቂር ማብዛት ነውዳለኝ። ሰው ሲለወጥ ደስ ይላል። ሰሞኑን ደግሞ እዚህ ጋር እንደምታዩት ከሆነ ልጅ ጋር እየታገች ነው። ልጁን እስኪ ፎቶን የሚያውቀው ሰው ካለ ስሙን ይንገረኝ። እየታገች ነው። ለማንኛውም አዲስ ፍቅረኛ እንኳን የያዘች አይመስለኝም። ወደ ኔክስት እግዚአብሔር ይክሳል። ትዳርም የእግዚአብሔር በረከት ነው ክብሩን አሳይቶ ያገባኝ በጣም የምወደው ህይወቴን እንደወደው ያደረገኝ ባሌ ነው፣ እና ተክሻለሁ። በጣም ስላለፈ ማለት ለምሳሌ አንዳንድ ንጽር እንድናቁ፣ አሁን የሚሰማሽ ምቾት በጣም ልዩ ነው። ያለፈው ላይ ግን በጣም ትንሽ ጨለማም ነው፣ ስቃይም አለው አይነት ነገር ነው። ታወሪ እንደገባኝ የሆነበት ምክንያት ምንድን ነው? ብቻ ሁሉም አልፏል፣ ሰይፍዬ ያለፈን ነገር እንደውም ስታነሳው ምናልባት እንዴት እንዳለፍኩ ለምን እንዴት ነው። ስለዚህ ያለፈ ነገር ማውራት ምንም ጥቅም የለውም የሚለው ነገር ለማውራት ፈልገን ለናንተ መንደላችሁ። ምክንያቱም ብዙ ጊዜ አርቲስቶች ታዋቂ ከሆኑ በኋላ የተለያየ ፋይሎቻቸው ወይ ደግሞ ፌመስ ከሆኑ በኋላ ማንኛውም ቲክቶከሮች ነው እንሻሉ፣ ቲክቶከሮች ፌመስ ከሆኑ በኋላ የድሮ ፋይሎቻቸው ይወጡባቸው ሷን ይነበረ ቸሱ ይነበረ ይባላል። ለምሳሌ ሰሞኑን ለሰማችሁት ስለ ጃኒ ገብሩ ስለ ስሜኝ ከፍሎች ሰማ የለም እና ያ ቪዲዮ የቆየ ቪዲዮ አውጥቶ እሷን ለማሸማቀቅ ሲሞክሩ ነበር። እና በተለይ ሜመሮች እና ያ ምንድነው የሚያሳየው ልጅቷ አሁን ላይ ጠንክራና ስራ የድሮ ነገሯን ብቻ ያላ ጠንካራ ሴት ካሉ ተሰበር ያደረጋታል ያ ነገር እና የተፈጠረ ከቻላችሁ የድሮ ፋይል ያላችሁ ሰዎች ካላችሁ የድሮ ፋይል ነው እና ጥቃሚ ነው አታውጡባቸው። ምክንያቱም እነዛ ሰዎች ድሮ ጥረዋል ግረዋል፣ ብዙ ነገሮችን መከራ ስቃዮችን አይተዋል። አሁን ላይ የተሻለ ቦታ ከደረሱ በኋላ እነዛን ሰዎች ለማሸማቀቅ አትሞክሩ። ምክንያቱም ሰዎች የተሻለ ስራ ሰርተው እንዲመጡ አያደርጋቸውም። የድሮ ፋይላቸው ለምሳሌ ድሮ በመልኩ ትንሽ አለባበስ የወረደ ሰው ከነበር አሁን ላይ የተሻለ አለባበስ ለብሶ መልኩን አሳምሮ የተሻለ ቤትና መኪና ገዝቶ የኖረ ከሆነ ያሰውዬ የማያውቀው ቪዲዮ ከተገኘበት እንደዚህ ነበረ ምና ሲባል ያሰውዬን ትንሽ ከክብሩ ዝቅ ያደረገ ነገር ሆኖ ስለሚገኝ በሰዓቱ ያሸማቅቋል። እና በቃ እንደዚህ ባታረጉ፣ ይሄ የኔ ምክር ነው። ለማንኛውም ጉረኝ ቤተሰቦች፣ እዚህ ጋር ደግሞ ሰሞኑን አባይ ቲቪ ላይ የሚያጋጁት ዳንሰኞቹ ዋንጫ ተሸለማል። ትንሽ እዚህ ጋር ደግሞ ማለት ነው፣ ትንሽ ፕራንክ ነገር ሳያደርጓት አይቀርም። ቲጂን እስከ የተናችሁት ነው ጥያቄ ነገራት። ለምን ጠቃች? ይሄ የኔ ፕራይቬሲ ነው። ቲጂ እንደዚህ መጠየቅ አለብን። እኔ ሽማግሌ ብልክ ለራሴ ላይፍ ነው። እዚህ ጋር መጠየቅ የለብንም አይደል? አይ ይደብራል። እንደዚህ መሆን የለበትም ወይ በደንገል ሲጀመር እሱም እኮ ካሜራ ጀርባ ያሉትም ያውቃሉ

የምትችላላቸው አቶም ጽቤላቸለሁ ለማንኛውም፣ ቤተሰቦች በብዙ ነገሮች ተሰጡተናል፣ በብዙ ነገሮች ስቀናል፣ ብዙ ቁም ነገሮችን አውቀናል። በጣም አስገራሚ ነገርን ሰምተናል። እናቴ ስትሞት በጣም ደስ ያለኝ ዝግን ወደሸንተናልገ መጨረሻ ላይ ቀልቤን ወደ እግዚአብሔር መልሻለሁ ብላለች እህታችን። እግዚአብሔር በቤቱ ያቆይሽ እውቀትሽን የሚገለጽልሽ ከነዚህ ከሴጣና መንገድም ይሰጉርሽ። እንደዛ ብዬ ነው ይሄ ቪዲዮ እንደመድበው። ለማንኛውም ላይክ እና ሰብስክራይብ ማድረጋችሁ ሁሌም አይረሳ። ከጎነ የሆኑልኝ እዚህ ቻናል ላይ በእናንተ በቤተሰብ ውስጥ ጥረት ምክንያት ስምንት ሰብስክራይብ ደርሻለሁ። ከዚህ በኋላ ደግሞ ስንሰብስክራይብ እንገባለን። እስኪ ግብና ያስ አሁን ለምሳሌ በዚህ ሳምንት ስምንት ሺህ ሰብስክራይብ ከሆነ ምናልባት ከዛሬ ወር በኋላ ስንት ሰብስክራይብ ሆናለብን? እጥፍ። ምን ችግር አለ? ሰው ትልቅ ነገር ሲመኝ ተደቅሶ ይኛሰውና፣ አስራ ስድስት ሺህ ሰብስክራይብ እንደምታደርጉኝ አልጠራጠርም፣ አልጠራጠርም። አታሳፍሩኝም ለእኔ ፋሚሊዎች። ለማንኛውም ይሄን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳልረሳችሁት አይሆፕ፣ ተስፋ አድርጋለሁ። አዲስ ፋሚሊዎች ከተቀላቀላችሁን ማለት ነው። በኔክስት ቪዲዮ ወርዶ እስከነቀኛነር ሲመቻችሁ፣ ባይ ባይ።